በስም አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የተባረካችሁ ብሩካን እግዚአብሔር ልጆች በክርስቶስ የተወደዳችሁ የእግዚአብሔር ልጆች ትባሉ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ በዘላለም ፍቅር የተወደዳችሁ በእጆቹ መጽሐፍ የተጻፋችሁ መስቀል ላይ በተሰቀለ ጊዜ ላይ የተከፈለለት የዳን ሕዝብ ያደረገን ያደረጋችሁ ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ የተወደደ የተመሰገነ ይሁን። ተወዳጆች ወደ ኢየሩሳሌም እስራኤል ለገና አስር ቀን ጉዞ እናዘጋጃለን። ከቀራኒው በኢየሩሳሌም ጋር ጌታ የተወደደበትን ቦታ ቆሞ ማየት ለትንዛ ማክበር በዛ ቦታ ወድቆ ሰግዶ ቅባ ቅዱሱን ተቀብቶ ቅዳሴ ውን በረከት ተካፍሎ መምጣት ነፍስን በተሰቀለበት በቀራኔው መስቀል ስር በተቀበረበት ጎልጎታ ስር ነፍሳችን ናፍሰን መምጣት ምን ማለት እንደሆነ እናንተ ያው መገመት አያስቸግራችሁም። በተለይ ወላጆቻችሁ በህይወት ያሉ ደግሞ እድለኞች ሆነው ብታሳዩዋቸው ቢመርቋችሁ መቼም ለወላጅ ብዳትና እዳ ባይከፈልም ይሄን ማድረግ ብትችሉ እስቲ በደንብ አስቡበት። እናሳወቁ የ9ጠኛ 11 43 8 ስልኬኑ እግዚአብሔር እናንተ ዘራቸውን ይባርክ። ተወዳጆች ዛሬ ድምጽ ድምጽ ብትሰሙ ድምጹን ብትሰሙ ልባቸውን ልከኛ አታድርጉ የሚል የሐዋርያው ጳውሎስ ቃል አለ በዕብራውያን መልእክት ላይ። ሰው ልቡን ልከኛ እንዳያደርግ እግዚአብሔር ድምጽ እየሰማ እንዲታዘዝ የሚመክር ነው። ግን ዛሬ የትምህርታችን ዋና ሀሳብ እግዚአብሔርን ድምጽ መስማት መለየት እንዴት እንችላለን? ሁለት አይነት ድምፆች በውስጣችን እንሰማለን። ሰይጣን በልባችን ሀሳብ ያገባል፣ መንፈስ ቅዱስን በልባችን ይናገራል። እና እነዚህን ሁለት ድምፆች በምን ለይተን እናውቃቸዋለን? የሚናገረን ማን እንደሆነ በምን እናውቃለን? አንዳንዴ መልካም ተናጋሪ መስሎ ሊያጠፋን ሰይጣን ሊመጣ ይችላል። ለምሳሌ በገነት መካከል እባብ ሲናገር የነበረው ለእነ ሔዋን የሚያስብ የተሻለ እውቀት ጥበብ ያለው ነገር የሚናገራቸው ይመስል ነበር እና ለዚህ ነው የውሃዋን እናታችንን ያታልላት። ስለዚህ ያንን ድምፅ መለየት አለመቻሏ ነው። ከእግዚአብሔር የሆነ ድምፅ ምን አይነት ድምፅ ነው የሚለውን መጀመሪያ እናያለን። ብሩካን እግዚአብሔር ልጆች እግዚአብሔር ሲናገር በውስጣችን ተስፋ ነው የሚሰማን። አይዞህ እኔ ከአንተ ጋር ነኝ የሚል ድምፅ ነው የሚነግረን። እግዚአብሔር ከእኛ ጋር እንደሆነ ነው የሚነግረን። እኔ ጋሻ ነኝ፣ አትፍራ፣ እስካለ ፍጻሜ ከአንተ ጋር ነኝ ከአንቺ ጋር ነኝ የሚል የተስፋ ቃል ነው የሚናገረን። ይሄ ደግሞ እውነተኛ የተስፋ ነው። ተስፋን የሰጠ የታመነ ነው ያ እግዚአብሔር ቃል። ስለዚህ የተስፋው ሰጭ ባለቤቱ ታማኝ ስለሆነ እውነተኛ የሆነ ተስፋ ውሸት የሌለበት ተስፋ ይናገረናል። ስለዚህ መንፈሳችን በዚህ ተስፋ ይበረታል። በአንድም በሌላ እኛን የሚያበረታ እኛን የሚያጠነክር እኛን ጸንቶ የሚያቆም ብርቱ ቃል፣ ደጋፊ ቃል ይልክልናል። እሱ ሰማያት በቃሉ ስልጣን እንደቆሙ በቃሉ በተስፋው ስልጣን በቃሉ ስልጣን ልባችን ይደግፋል። እግዚአብሔር መልካም ነው ይላል ናሆም። እግዚአብሔር መልካም ስለሆነ ከመልካምነቱ የሚወጣ ሁልጊዜ መልካም የሆነ ቃል ነው። ስለዚህ እግዚአብሔር የሚናገረን አይዞሽ ብሎ ነው እና ታሳካዋለህ፣ ታደርጋለህ፣ ፊት ወደፊት ሂድ፣ ትከናወናለህ፣ እጆች ይዘረጋልሃለው። ደሞ ይላል ለምሳሌ ሙሴን ወደፊት ሂድ አለው። ባህር ኤርትራ ፊት ቆሞ ሲጸሊ ህዝቡ ሲጮሁበት ወደፊት ለምን ትጮብኛለህ? ተነሳ፣ በትርህን ውሃውን በበትር ምታው ሲለው ተከፈለ ይላል። ህዝቡ ከዛ በኋላ በተከፈለ ውሃ መካከል አለፈ መሄድ ነው። እግዚአብሔር መንገድ ያከናውናልና እኔ ያከናውንልሃለሁ እንዳትፈራ ወደፊት ሂድ ይላል እና ወደፊት መሄድን እግዚአብሔር ይናገራል። ከኃይል ወደ ኃይል መሻገራችንን፣ ከከፍታ ከፍታ መሻገራችንን፣ ከእድገት እድገት መሻገራችንን እንጂ ወደኋላ እንድንመለስ አይፈልግም። ስለዚህ እግዚአብሔር ወደፊት የሚገፋ ትልቅ ኃይለኛ የሆነ የመሄድ የመቀጠል እንደ ንጋት ብርሃን በዕለት ዕለት የመድመቅ የጨመረ የመምጣት ጸጋን ነው የሚሰጠን ሲናገረን። ስለዚህ ወደፊት የሚሄድ እንጂ ወደኋላ የመቆተት ወደኋላ የመሳብ መንፈስን አልሰጠን። ይሄ እንግዲህ እግዚአብሔር ሲናገረን የምናቀው የምንመለከተው ነው። እግዚአብሔር ሲናገረን ሌላው ሶስተኛ ምና የምንረዳው እንደሚወደን ይነግረናል እንደተፈቀረ ዋጋ እንዳለን ይነግረናል። ሲወደን እንደኖረ ያስረዳናል። የፍቅሩን ብርሃን ያበራልናል። መስቀሉ እንዲገባን ያደርገናል። ለእኔ ነው የተደረገው ያ ነገር ብለን እንድንል ያደርገናል። አደለም ትልቅ ሰው ሕፃን ልጅ እንዲያለቅስ ያደርጋል። ከፍተኛ የሆነ የፍቅር እሳት በልብ ውስጥ ያነዳን። እና ወደ ፍቅሩ መንግሥት ያፈልሰናል በልባችን ውስጥ አልፎ ወደ ፍቅሩ ገመድ ይስበናል ማለት ነው። እንደሚወደን ይነግረናል። በአንድም በሌላም በእግዚአብሔር መወደዳችንን ስንሰማ እግዚአብሔር እየተናገረን ነው። ፍቅሩን እየገለጸልን ነው። ፍቅር ሲጥል አደል የሚሆነው ጥሎበታል፣ እኛን መውደድ። ስለዚህ እኛን መውደዱን ነው የሚነግረን እግዚአብሔር። ስለዚህ መፈቀራችንን እየሰማን በተስፋ እንድንኖር እንድንበረታ ይነግራል ሌላው ዋጋ እንዳለን ይነግረናል ዋጋ በዋጋ ተገዝታችኋል በንጹ የክርስቶስ ደም ተገዝታችኋል ይላል ተዋሽታችኋል ማለት ተገዝታችኋል ማለት መዋጀት ማለት ያንን የባህሪያውን ዋጋ ከፍሎ ባህሪያውን መውሰድ ማለት ነው የሰውየውን ሞት መስቀል ላይ ከፍሎ ክርስቶስ ሰውየውን ከሞት እጅ ተቀብሏል ድነናል ማለት ነው ስለዚህ ዋጋ ያለው የተገዛ ሆነናል። ይሄ መስቀል ለቀሲስ አሸናፊ ዋጋ አለው የተገዛ መስቀል ነው። ማንም ሰው አንስቶ ልስቶ አይችልም። አንተ ለእግዚአብሔር ገንዘቡ ነህ፣ በዋጋ ገዝተኋል። አንችም ገንዘቡ ነሽ። ስለዚህ ይሄንን ይነግረናል፣ በዋጋ መገዛታችንን እና ዋጋ እንዳለን ይነግረናል። እውነት ለመናገር በጌታችን በክርስቶስ አምኖ በክርስቶስ ደም የታተመ ሰው ከዚህ ሰው በላይ ዋጋ ያለው ማን ነው? ሲገር በእንቁ አይደለም የሚሸጠው የሚገዛው፣ በወርቅ አይደለም በንጹህ ክርስቶስ ደም ነው የተገዛው። በክርስቶስ ደም የታተመ ሰው ምን ያህል ዋጋ እንዳለው መገመት አያስቸግርም። እግዚአብሔር ልጆች ስለዚህ እግዚአብሔር ዋጋ እንዳለን ሲነግረን ታያላችሁ። ምናልባት የጣለን ልንሆን በዓለም ስፍራ የሌለን ሰዎች ሊሆን እንችላለን። አባታችን እረኛ ያረግን የጣለን ሊሆን ይችላል። እግዚአብሔር ግን እንደዚያ አይደለም፣ እንደዚያ አይደለም። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ አንድ ላይ ወዳጆች ወይ መጠራታችሁን ተመልከቱ። እንደ ሥጋ ጥበበኞች ሆኑ፣ ሀያላን ሆኑ፣ ብርቶች ሆኑ አልተጠሩም በስብከት ሞኝነት የሚያምኑትን ይድኑ ዘንድ እግዚአብሔር ምናምን ቴዎችን ያለምን ተራ ሰዎችን መርጠዋል። ስለዚህ እኛ በክርስቶስ ተመርጠናል፣ ዋጋ ያላቸው ሆነናል ማለት ነው። ገመድ በአማራ ስፍራ ወድቆልና፣ እጣችንም ርስታችንም ተውቦልናል። ይህንን ይነግረናል መንፈስ ቅዱስ ዋጋ እንዳለን እንዲሰማን ያደረገናል። በመጀመሪያ የሚገዛው መንፈሳችንን ስሜታችንን ነው። ስሜት ነው የሚፈወሰው። ቀና ብላችሁ የምታዩት ሰማይ ቀና ብላችሁ የምታዩት መስቀል ዓላማው እንዲገባ እናድርጎ ነው የሚፈውሳል። ስለዚህ እግዚአብሔር ሲናገር ይህንን ይነግረናል። ሌላው አምስተኛው እግዚአብሔር ተስፋ ነው የሚነግረን። በእግዚአብሔር ፊት መውደቅ የለም እንኳን የወደቀ የሞተ እንኳን ይነሳል። ለሞተ ሰው እንኳን ተስፋ አለው። ማርታ ወንድሟ ከሞተ አራት ቀን በኋላ ጌታ ስለመጣ ወንድሜ ሸቷል ብላው ነበር። እውነቷን አንድ አስከሬን አንድ ሬሳ ከአራት ቀን በኋላ አይኑ ይፈሳል፣ ይበሰብሳል። ነገር ግን እሷ በምታዩ መቃብር ውስጥ አስከሬን ሳይሆን ህያው አላዛርን ነበር ጌታ። ስለዚህ ህያውነትን ነው የሚነግረን፣ ህይወትን ነው የሚነግረን፣ ተስፋን ነው የሚነግረን፣ የሞተ እንኳን ተነስቶ የሚቆምበት ተስፋ። ተስፋ ቁረጥ፣ ከዚህ በኋላ ዋጋ የለህም የሚል ድምፅ አይሰማም ከሷ ተስፋ አድርግ ነው የሚለህ። በሞት ጥላ መካከል እንኳን ብትሄድ ተስፋ አድርግ ነው የሚለህ። ስለዚህ መንፈስ ቅዱስ ሲናገረን እነዚህን የመሳሰሉ ልብ የሚያሳርፉ ቃላቶችን በመንፈሳችን በኩል ይነግረናል። ያኛው ደግሞ ጠላታችን ደግሞ ሲናገረን ደግሞ በተለየ ሁኔታ ይናገረናል። መጀመሪያ ሁሌ ጠላት የሚናገረን በውስጣችን ተስፋ የለህም ወይም የለሽም የሚለህ ታመን ከሆነ ትሞቻለሽ ነው። ኃጢአት ሰርተ እንኳን አይምርህም ነው። በህይወት የምታስበው ቦታ ላይ አደርስም። ትግልህን እያባሰ ተዳሮትህን እያባሰ ፊትን እያጠቆረ ተስፋ እንድትቆርጥ ቀቢፀ ተስፋ ውስጥ እንድትወድቅ ያደርጋል። ማለት ተስፋ መቁረጥ ከጥልቁ መንፈስ የሚመጣ ክፉ የጨለመ ኃይል መሆኑን ማወቅ ያስፈልጋል። ሰው በእምነት ካላሸነፈው በስተቀር ወደ መዘዘኛ ነገር ሊከተል ይችላል። እግዚአብሔር ልጆች፣ ስለዚህ ተስፋ መቁረጥ የሚባለውን ድምፅ በልባችን ውስጥ ያስገባል ጠላት። በሁሉም ነገር ተስፋ የለውም ይላል። አንተ ጎበዝ ከሆንክን ነው ማለት አለብን። ተስፋ የለውም ሲልህ ገልብጠን እስማት አለብን ተስፋ አለው ማለት። ሕፃኑ ይገደላል እያለ ሕፃኑ ግን ግብፅ ሀገር ሄደዋል። ሕፃኑ ግን አድጎ ለሰው ልጆች ይሰቀላል እሱ ተስፋ እንደሌለው ነው ሊናገር የፈለገው፣ ግን ተስፋ ነበረ። የቤተልሔም ሕፃን የቀራኔው በጎኑ ተሰውቶ ዓለም ድኗል። አልሞተም። ስለዚህ ተስፋ የለም በሚባል ጉዳይ ላይ ተስፋ ግን አለ። እግዚአብሔር ተስፋ አለ፣ ሰይጣን ተስፋ የለም ነው የሚለን። ማንን እንደምሰው ተጠንቀቁ። እግዚአብሔር ልጆች፣ በውስጣችሁ እግዚአብሔር ዋጋ አለ ሲለን፣ ሰይጣን ግን ዋጋ የለሽም ነው የሚለን። ምንም ዋጋ የለሽ፣ ማንም አይፈልግሽም ነው የሚለን ማንም አይፈልግም፣ ቦታም ቁጥርም ወንበርም የለህም ነው የሚልህ። ከሰይጣን የመጣ ድምፅ ነው። አትወደጅም የሚልሻል፣ ማንም አይወድህም ይላል። በአንዳንድ ጉዳዮች የተቀየምካቸው የተቀየሙ ሰዎች እያመጣ ከፊት ያቆማል። ሰው ሁሉ የጠላ ያስመስልሃል። ልክ ቃየል እንደተሰማው የሚያኝ ሁሉ ይገለኛል እንድትል ያደርጋል። አሉታዊ ሀሳብ በውስጥ ጥቅጥቅ አድርጎ ይሞላል። ጥቅጥቅ አድርጎ በቃ ጥሩ ውስጥ ልብስ ለብሰህ ጥሩ ምግብ ተመግበህ እየወጣ ስትናገር፣ ግን ታስፈራለህ። ተስፋ በውስጥ የለም፣ እምነት በውስጥ የለም፣ ብርታት በውስጥ የለም። አለመፈለግ መጠላት በውስጥ ይደመጣል። ጠላት በውስጥ የሚናገረውን ድምፅ ስለሰማህ የሚሆን ነገር ነው። ጠላት እንደሚናገረው ወቅ በኃጢአት ይከሳል መንፈስ ቅዱስ በኃጢአት ወቅሶ ንስሐ ያስገባል። ጠላት ግን በኃጢአት ወቅሶ ተስፋ ያስቆርጠዋል። እግዚአብሔር አይምርህም፣ ደክሞታል፣ ከዚህ በላይ ትልቁን ኃጢአት ነው የሰራው፣ ከዚህ ምሕረት የሌለው ኃጢአት ነው የሰራው ብሎ ምሕረት እንደሌለ ይነግራል። ጠላት ይህ ብቻ አይደለም፣ ራስን አጥፋ ይላል። ለምን ትኖራለ? ሞት ረፍት ነው ብሎ ያሳያል። ሰይጣን ሲናገር ከምትሰሙት ድምፆች አንዱ ራስን ማጥፋት ነው። ከዛ ከሞቱ በኋላ ራስን ከማጥፋት በኋላ ያለው ሰላማዊ ህይወት ነው ብሎ ያስባል፣ እንድታስብ ያደርጋል። ግን ያ ፌክ ነው፣ ማስታወቂያ ነው። የተጎዘጎዘ በቀጠማ የተጎዘጎዘ ገደል ነው። ከሞቱ በኋላ ሌላ ህይወት እንዳለ እንዳይሰማ ያደርግና ከሞት በኋላ እንደማትድና ስለዚህ በጣም ጠንቃቃ መሆን ያስፈልጋል። እግዚአብሔርና ሰይጣን ሲናገር ለይቶ ማወቅ ያስፈልጋል። ምንድን ነው የሚናገር ማን ነው የሚናገረኝ የሚለው ብዙ ተማራችሁበት ተስፋ አደርጋለሁ። የሰማነው በልቦናችን ጻፍ። ኮሜንቶቻችሁ ነው ያለው። እግዚአብሔር ቸርነት የእናታችን የእመቤታችን ረድኤት በረከት የማትለየን ጥበቃ አብሮን ይሁን። በዚህ ቅዱስ ቃል ስለባረከን የሰማይ አምላክ ይባረክ። የእናታችን የእመቤታችን ረድኤት በረከት የማትለየን ጥበቃ አብሮን ይሁን። ማስታወቂያውን አትርሱ። ቀሲስ አሸናፊ ገብረ ማርያም እኔን ሰላም